ፍጻሜው ቸኮለ በሃይማኖት መንፈሳዊ ተስፋ ውስጥ ስናይ በህይወታችን ውስጥ ጸልየን የማናቃቸው ጊዜያቶች ብዙ ናቸው ሌላው ቀርቶ አገልጋዮች እንኳ በቤቱና በደጁ እየኖሩ በቤታቸው ጸሎት የሚባል ነገር የማያውቁ ብዙ ናቸው በቤታቸው ጸልየው የማያውቁ በቤታቸው እግዚአብሔርን አመስግነው የማያውቁ በቤታቸው የጸሎት ስፍራ የሌላቸው በጣም ብዙ ናቸው። ስለዚህ ካህኑ የሚወልደው ልጅ ከልክፍት ጋር ተያይዞ እየተወለደ የመጀመሪያው መናፍቅ የካህኑ ልጅ ሆኗል። አሁን መፍረስ ማለት ከቤት ጀመረ ማለት ነው። መፍረስ ማለት ከሃይማኖት ሰዎች ጀመረ ማለት ነው። መፍረስ ማለት የድንጋዩ ብቻ አይደለም፣ የሰዎች ህይወት ልቦና ፈረሰ። ከዛ በኋላ ይሄኛው ችግር የለ። ሲሰርቅ፣ ሲዘርፍ፣ ሲያታልል፣ ሲቀጥፍ፣ ሲዋሽ በደጅ በተቀደሰው ስፍራ የሚኖረው በውንብድና ስፍራ ከሚኖሩት የበለጠ ክፉ ተንኮለኛ፣ ምቀኛ፣ ሸረኛ፣ መተተኛ እየጨመረ የመጣበት ሁኔታ ላይ ነው ያለነው። ስለዚህ መፍረስ በቀጥታም ይሁን በተዘዋዋሪ ወደ ህይወታችን ደርሷል ማለት ነው። እግዚአብሔር ማስተዋሉን ይስጠን። ደብረ ዘይት የሚነግረን ይህንን ነው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ለምን ታፈርሳለህ የሚል የለም። ዛሬ እንደውም የማያዛልቅ ጸሎት ለቅጽፈት የሚሉ አሮጊቶች ብዙ ናቸው። አባቶችም ይህንኑ መልእክት ያስተላልፋሉ። እንዳውም አንዳንዶቹ ምንድነው እ ጸሎት ማብዛት፣ ጸሎት እኮ ሲበዛ እድሜ ያጥራል የሚሉም አለ። ይህንን እንደ አንድ ትልቅ መርሆ አድርገን መያዝን ከጀመር ቆይተናል። የሚጸለየው የማይጸለየው የሚነቅፍበት ዘመን ጸሎት እንዲያቆም ትግል የተደረገበት ወቅትና ሰዓት ነበረ። ስለዚህ በተቻለ መጠን መፍረስ ከሕይወታችን ውስጥ ከፍተኛውን ቦታ ይዞ ስለሚገኝ ልንገነዘበው የሚገባ እውነት ነው እና ደቀ መዛሙርቱ ልባቸውን የነካው በዚህ መንገድ ነው። ሕሊናቸው አልተነካም ነበርና አሁን ውስጣቸው ተነካ። ይፈርሳል ይፈርሳል በሌላ አቅጣጫ ዘመኑ የሚሄደው ወደ መፍረስ ነው። የነበሩትን የተሰሩትን የተተከሉትን ያቆዩትን ከመጥላት ጋር የተያያዘ መንገድ እንደምንሄድ አረጋግጠናል፣ አሳይተናል። በእኛ ህይወትም ውስጥ አሳይተናል። የነበሩትን ላለመቀበል የአንድ ዘመን ዘመንተኞች ነበርን። ከዛ በኋላ መንፈሳዊ ዱካና የምክር አምባዎች ፈረሱብን። ህይወት በህይወት ላይ ፈረሰ ማለት ነው የሽማግሌዎች ምክር የአካሄዶች እና የወደፊት ዋና ኖሮች ገጽታ ከሰማይ እግዚአብሔር አምላክ ዘንድ ያለ ራእይ ተቋረጠ ይሄ የሚያወራውን ወደዛ ውሰድልን ውሰዱልን እየተባለ ነው እንዴ እባካችሁ በኋላ ታመጠዋለ ታች አውርቶ ይጨርስ እና መፍረስ ቅድሚያ የተሰጠበት እውነታ ውስጥ ነው ያለ ነው። ምን ምን ፈርሷል ስንል በእኛ ህይወት ውስጥ የሚከተሉትን ነገሮች እናያለን። አንደኛ፣ በመጀመሪያ ደረጃ ስነ ምግባር ፈርሷል። ምን ፈርሷል? የቆመው ድንጋይ ከመፍረሱ በፊት ስነ ምግባር መጀመሪያ ፈርሷል። ሁለተኛ፣ ሃይማኖት መንፈሳዊ ክብሩ ፈርሷል። መንፈሳዊ ክብሩ ሁላችንም በመቃወም እንጀራ ውስጥ ስለምንኖር የተቃውሞ ወረርሽኝ ህይወታችንን ይዞታል። የሃይማኖት መንፈሳዊ ክብሩ ፈርሷል። እንዲፈርስ ምክንያት የሆኑት የተለያዩ ነገሮች ናቸው፣ ብዙ ናቸው። እንዲፈርስ ምክንያት የሆኑት ሌላው፣ ሦስተኛው የጸጋና የሞገስ መንገዶች ፈርሰዋል። ጸጋና ሞገስን የሚያምን ትውልድ ቢሆን ኖሮ ሰላሳ ምናምን ዓመት ለሱዳን አስማት አይሰጥም ነበር፣ ወይም ለናይጄሪያ አስማት አይሰጥም ነበር፣ ወይም ደግሞ ለእጽዋት አስማት አይሰጥም ነበር። ጸጋና ሞገስ ፈርሷል። በፈረሰበት ወገን በኩል የተገኘን ስለሆነ ይከብደናል። ይሄኛው ለማመን ይከብደናል፣ ለማወቅ ይከብደናል፣ ለመመስከር ይከብደናል፣ ለመናገር ይከብደናል፣ እናፍራለን። እግዚአብሔርን በሚመለከት ያለውን ደህንነት ለመናገር እናፍራለን። ስሜታችን ከክፉ ይልቅ መልካሙ ነገር የሚያበላሽብንና የሚነካን ይመስለናል። ይሄኛው በጸጋውና በሞገሱ በኩል ያለው ነገር ፈርሷል። ስለዚህ ምንድነው እንላለን። የተለማመድናቸው ነገሮች በፍራሹ በኩል ተወልደን በፍራሹ በኩል ስላደግን እንግዳ ነገር ይመስለናል። ጸጋና ሞገስ አይታየንም። ትንሽ በረከት ለብዙ ሲበቃ አላየንም። ትንሽ እንጀራ ለብዙ ጠግቦ ሲተርፍ አላየንም። ስለ በረከት ሲነገረን ተረትትና ምሳሌ የምንጫወት የሚመስለው አካል ውስጥ ነው ያለ ነው። ስለ ፍቅር ሲነገር ምንድን ነው የሚለው ነው የምንለው። ለምን ዛሬ ፍቅሮች የሚለኩት ወይ በስጦታ አሊያም የመጠጠ ቡድን በመሆን አሊያም የእሱስ ቡድን በመሆን በዛ ውስጥ ነው ጓደኛ ጓደኛ የሚባለው። አሊያም በሀብቱ ዙሪያ ውስጥ የመሰራረቁ ባህሪ በጋራ እኩል በሚታይበት አኗኗር ውስጥ ነው። ጓደኛ ጓደኛ የሚባባለው ከዛ ውጭ ያሉት ነገሮች ውስጣዊ የህይወት ገበናዎችና ከውስጥ የሚጀምሩ ፍቅሮች መቶ በመቶ ተወግደዋል። አንዱን አንዱ ይፈራዋል። አንዱን አንዱ ይጠረጥረዋል። እየጠረጠረው የሚሰርቀውም ብዙ ነው። እየጠረጠረ የሚያጠፋውም ብዙ ነው። ሊያድግ ነው ብሎ እንደገና ለመስበርም ትግል የሚያደርግ ብዙ ነው። በጋራ ጀምረው አፈንግጦ እንዲጠፋ የሚፈልግም፣ በመተትና በሟርት አስሮ ለማስቀመጥ የሚሮጥም የዛን ያህል ብዙ ነው። ስለዚህ በዚህኛው በኩል ብዙ ፍራሽ አለ። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ወደ ድንጋዩ ከመሄድ በፊት ሰዎች በሃይማኖት የሚገኝ ተስፋ ውስጥ የሚኖርበትን አቅም አተው ፈርሰው ቤቱ ላይ የሚደርስ አደጋ እስኪመጣ ድረስ እኔ የነገራቸው ማለት ነው። ድንጋይ በድንጋይ ላይ ሳይፈርሳኝ ሰው ከፈረሰ በኋላ ነው ቤተ መቅደስ እና ቅዱስ ቁርባን በምንቀበልበት ሰዓት ሶስት ነገሮች በህይወታችን ላይ ይከናወናሉ። አንደኛ ዋናው የዘላለም ህይወት እንወርሳለን። እሱም በዚህ ምድር ላይ ሆነን ገነት፣ መንግሥተ ሰማያት እንደምንገባ እግዚአብሔር እንደፈቀደልን ማረጋገጫ መታወቂያችን ነው ቅዱስ ቁርባን። ሁለተኛ በዚህ ምድር ላይ ንጉስና ነገስታቶች ነን። ባሪያ ሳንሆን ምንድነው? ልጆች ነን። ቅዱስ ቁርባን የሚቀበል ሰው፣ ክርስቲያን የሆነ ሰው በአጠቃላይ በዚህ ምድር ላይ እንደ አንድ አካል፣ እንደ አንድ አፍ ተናጋሪ እንደ አንድ ልብ መካሪ ሆነው ሁሉም ነገስታት ናቸው። በፍጥረታት ላይ፣ በሌላውም እምነት ተከታዮች ላይ አጠቃላይ ቅዱስ ቁርባን የተቀበለ ሰው ንጉስ ነው። ስለዚህ ይሄ ሁለተኛው ስጦታ ነው በቅዱስ ቁርባን የምናገኘው። ሶስተኛው ደግሞ በሽታዎች፣ ችግሮችና የተለያዩ ርኩሳን መናፍስቶች እኛ ላይ የሚያሴሩብን ነገር በሙሉ ስራ አይኖረውም፣ ስልጣን አይኖረውም። እየተቀመጠ ላያችን ላይ እርኩስ መንፈስ እንኳን እያለ ህይወት ሆኖን ኢየሱስ ክርስቶስ የዘላለም ሕይወት ሰጥቶን ሰውነታችን ስጋችን ከነፍሳችን ጋር ታርቆ ሰይጣን እያየ ቀጠል የሚልበት ትልቅ የሆነ እጅግ በጣም ሰፊ የሆነ ጥልቅ የሆነ ምስጢር ነው ቅዱስ ቁርባን። ስለዚህ እነዚህ ሶስት ነገሮች ነው የምናስበው ማለት ነው። እዚህ ውስጥ እርግጠኛ ነኝ ከላዩ ላይ እርኩስ መንፈስ ወይም ሰይጣን እንዲወገድለት የቆረበ ሰው የለም። አለ እንዴ? የለም። ግን የዘላለም ሕይወትን ለመውረስ ብሎ ንስሐ ገብቶ ኃጢአቱን በንስሐ አባቱ አስወግዶ ቅዱስ ቁርባን ሲቀበል የዛን ሰዓት ሌላው ትርፍ ነገር ሁሉ ይጨመርለታል። አስቀድማችሁ ምን ፈልጉን የተባለው? እስቲ በሉ ጽድቁንና ጽድቁንና መንግስቱ እስቲ ጮክ በሉ አንዴ። ጽድቁንና መንግስቱን አንድ ጊዜ የተገሙት? ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላቸዋል። እግዚአብሔር አምላክ ይጨምርልን። ሌላ ሁሉ የተባለው በዚህ ምድር ላይ ያለው ነው አስቀድማችሁ ግን እዚህ ምድር ላይ ሆናችሁ የትኛውን አስቡ አለ የላይኛውን አስቡ ስለዚህ እዚህ ውስጥ ያለን በሙሉ ተፈቅዶልናል ወደ ውስጥ ማየት የምንችልበት መነጽር አለን ዘመኑን የምንዋጅበት መነጽር አለን እግዚአብሔር አምላክ ስሙ የተመሰገነ ይሁን እናታችንም እመቤታችን ቅድስት ድንግል ማርያም የማፍቅር ሁላችንም ትጎብኝ የጎደለብንን ነገር በሙሉ የሚያስፈልገንን ነገር እያሟላች የጎደለብንን ነገር እየሞላችልን ዘወትር በጤና በሀብት በበረከት በቤታችን ውስጥ የሚገፉን ሰዎች ካሉ በሚገፉን ሰዎች ፊት ደስተኞች ሆነን እንድንኖር ታርገን። መቤታችን ሌላ ምንም ነገር የለም። ጠባቂ መላእክቶቻችን ከእኛ አንድ ወደኋላ የሚርቁት ኃጢአታችን እየበዛ ሲመጣ ነው። ልክ ኃጢአታችንን ስንናዘዝ ጠባቂ መላእክቶቻችን ይቀርባሉ። ማን ይርቃል? አጅሬው ይርቃል። ስለዚህ ይሄ በትንቢተ ዘካርያስ ምዕራፍ ሦስት ላይ ቁጭ ብሎ ተጽፏል። የእግዚአብሔር መልአክ በታላቁ ካህን በኢያሱ ከኋላው ራቅ ብሎ ቆሞ ነበር ይላል። ታላቁ ካህን ኢያሱ አስቡት፣ ካህን ነው፣ ግን የሚጠብቀው መልአክ ራቅ ብሎ ቆሞ፣ አጅሬው ደግሞ ሰይጣን ከቀኙ ቆሞ ነበር ይላል ትንቢተ ዘካርያስ ምዕራፍ ሦስት ላይ አስቡት። እንግዲህ ካህን ሆኖ ተውት፣ ክህነት የሚለውን ክርስቲያን ሆነን በአመተ ምህረት እንዴት አጠገባችን ዲያብሎስ ይቆማል። አለመታደል ነው። ግን ማን አለ? አሁንም ክርስቶስ አለ። ባጠገባችን አይደለም በውስጣችን ቢሆን እንኳን ባርከን ስንበላ ባርከን ስንለብስ ባርከን ስንወጣ ባርከን ስንመለስ፣ መንካት አይችልም። እግዚአብሔር ስሙ የተመሰገነ ይሆን። በቃ ሌላ ምንም ነገር ማድረግ አይችልም። ይሄ ነጭ ልብስ ውስጣችንን ያሳያል። እርግጠኛ ነኝ፣ ይሄን ነጭ ልብስ ለብሶ እዚህ ቦታ ላይ ሆኖ የሚያዝን ሰው አለ እንዴ? የለም፣ በክርስቶስ ሁላችንም ውስጣችን በርቷል። ስሙ የተመሰገነ ይሆን። እግዚአብሔር እናመስግን ውስጥ እዚህ ቤት ውስጥ ያለ ቆራቢ እዚህ ቤት ውስጥ ያለ የክርስቶስ ስጋ ወደሙ ተቀባይ የሚታበይ ሳይሆን ነገ ሊወድቅ ይችላለሁና ጠብቀኝ የሚል ነው ነው አደለ የሚታበይ አለ ልጁ የሚያወጣለ የለም ሁሉም እኔ ኃጢአተኛና በደለኛ ነኝ ለዚህ ስላበቃኝ ስምህ የተመሰገነ ይሁን የሚል ነው ስለዚህ እንደዚህ እንደሰበሰበን አንድም ነፍሳት ሳትጎል በገነት መንግሥተ ሰማያት ይሰብስበን ስሞት እስቲ ደስተኛ አልሆናችሁት ነገሮ፣ አንዳንዶቻችሁ በሕይወታችሁ ጭራሽ ደስተኛ አልሆናችሁት ነገሮች ሁሉ የማይሳኩላችሁ ለምደ ታቃላችሁ? ክፉ ስለሆናችሁ፣ መሰሪ ተንኮለኛ ስለሆናችሁ በልባችሁ የምታስቡት ሁልጊዜ ክፋትን ነው። ደግነት የሚባል ነገር አልፈጠረባችሁም። ለገዛ ቤተሰቦቻችሁ እና ጓደኞቻችሁ እንኳን ደግ ነገር አትመኙ። የሆን ነገርነታችሁ መጥፎ ነገሩንና አቃቂሩን ነው የምትፈልጉት። ቤተሰቦቻችሁ ጓደኞቻችሁ እንኳን ጥሩ ነገር ሲገጥማቸው ደስ አላችሁም፣ አይናችሁ ደም ነው የሚለብሰው። የራሳችሁ ህይወት ይወረደ ስለሆነ የሌሎችን ምልምል አድርጓችሁ ንጹሕ ሰዎች ህይወትም ለማውረድ ትጥራላችሁ። ለራሳችሁ ደግ ስላልሆናችሁ ራሳችሁን ስለማትወዱት፣ ሌሎች እንዴት ደግ መሆን እንዳለባችሁ፣ ሌሎች እንዴት መውደድ እንዳለባችሁ እንኳን አታውቁም። የምትወዱት ልክ እንደ እናንተ ተንኮለኛና ሸረኛ የሆነ ሰው ብቻ ነው። ይታይ ምሳሌ ስጣችሁ። አንድ ቲክቶከር ላይ በቃ እንግዲህ ቀንጨብ አድርጌ ነው ሀሳቡን ከዚህ በኋላ ሌላ ነገር ስለ የምታወረው ማለት ነው ሀሳቧ ግን ምንድነው የልጅቷ ክፉ የሆነው ተንኮለኛ የሆን ነው ማያልፍልን ተንኮለኛ ስለሆን ነው ነው አባባሏ ግን አይደለም እንደዛ ብቻ ብላችሁ አታስቡ ነው ያባባል ሀሳቧ ትክክል ሊሆን ይችላል ተንኮለኛ ስለሆነ ላያልፍልን ይችላል ግን ደግሞ ተንኮለኛ የሆኑ ሰዎች ያላለፈላቸው ሰዎች ክፉ የሆኑ ሰዎች ደግሞ በቡዳ ሲበሉን ወይም መተት ሲያደርጉብን የነሱ ኃይል እኛ ጋር መጥቶ ተጽዕኖ ይፈጥራል። ለምሳሌ ጨዋ የሆነች እሷ ለምሳሌ ይህች ልጅ በቤቷ በጣም ምርጥ ልጅ ጨዋ ቤተሰብ በስርዓቱ ያሳደጋት ልጅ ከሆነች ግን መንፈሳዊ ሰው ካልሆነች ጸበል፣ ቅዳሴ፣ ሃይማኖታዊ ስርዓቶች፣ መንፈሳዊ ህይወት የሚባለው ነገር ማታቅ ከሆነ የሚላክባትን መተትና የሚመጣባት የቡዳ መንፈስ ይመላታል ወይም ያገኛታል። ከዛ የእነዛ ሰዎች ክፋት መተው እሷ ላይ ያደርግና እሷም ክፉ ትሆናለች ማለት ነው። ግልጽ ነው አይደለም። ስለዚህ ሰው ወዱ አይደለም ክፉ የሚሆነው በክፉዎች ተበልቶም ሊሆን ይችላል። ክፉ የሚሆኑ እንደ በላይ ሰብ፣ እንደ በላይ ሰብ ማለት ነው። በላይ ሰብ የሚባለው የእመቤታችን ምልጃ የረዳው ሰው መጀመሪያ ደግና መልካም ሰው እንደነበር ነው የሚነገረን። ከዛ ነው ሰይጣን ክፉ ያደረገው ልቡን እና ወደዚህ ስንመጣ ወንድሟ እኛ እኮ ክፉ የሆን ነው ይላታል። እኛ ክፉ፣ እኛ እኮ በቃ የማያልፍልን የክፉ ቤተሰብ ልጆች ስለሆንን ነው። አባዬን አታዩም? ማይና ታያት ክፉዎች ናቸው ይላታል። አይደለም ክፉዎች ሆኖ ሳይሆን ክፉ የሆኑ ሰዎች ችግር ፈጥረውብን ነው ትለዋለች ድቁስቁስ ያለ የሆነ ኮተታም የሆነ ቡትቷም የሆነ ኑሮ የሚኖሩ ሰዎች በቡዳ በልተ ሆናል ለዚህ ነው ቡትቷም ሆኖ ነው የቀረ ነው ግድ የለህም እንጸልይ ወንድሜ ትለዋለች ወንድሟን ራሱ እና ጸበል ይዛው ሄደች ከዚህ ከሾፌሩ ጋር ተነጋግረው ወንድሜን ጸበል ውሰድ ልጊዜ አብረን እንውሰደዋለች እሺ መቼ ሌዝቢያኗ ሴት ከቤቷ እስክትወጣ ድረስ ክላክስ አርጎላት እየመጣ ሁኖ ብላ እስክትለባብስ ድረስ አውቆ በጠዋት ይመጣል። ዛሬ ደግሞ በጊዜ መታል ምንድን ነው ስትለው፣ ጊዜ አይ አንቺ እስክትመጪ ድረስ ዝም ብዬ መሄድበት ስለሌለኝ እዚህ ጋር ልቆም ብዬ ነው፣ ግን መጥቻለሁ ለማለት ያክል ነው ይላታል። እና ጥሩ ነው እንኳን በጊዜ መጣ፣ እኔም በጊዜ ቢሮ እገባለሁ ብላ ለባብሳ ብላ ትመጣለች። እሷ እስክትመጣ ድረስ ልጅቷን ጠርቶ ቁጭ ብላ ታወራለች ከሱ ጋር። ወንድሟንም ናግባ ብሎ መኪና ውስጥ አስገብተው ማውራት ጀመሩ። ሴትየዋን አድርሶ ሌዝቢያ ነው ማለት ነው፣ አድርሶ ስራ ቦታ ላይ ተመልሶ መጥቶ ልጅቷን ይዞ ጸበል ደግሞ ሄዶ ተጠምቆ ይመጣሉ። እንደዚህ ቀስ እያለች እያወሩ በጣም እየወደዳት ስለመጣ ወንድሟ ፊት ማለት ነው ልብስ ይገዛላታል፣ ለሱም ጅንስ ይገዛላታል። አሪፍ አሪፍ ራይድ በሰራበት ብቻ ሳይሆን እህቱም ስለምትልክለት ገንዘብ አይቸገርም። አሪፍ አሪፍ ልብስ ገዝቶላት ጫማ ገዝቶላቸው ቤተሰብ ሆነ። ከዘና ማየ ላስተዋወቅ ፍና ባየ ላስተዋወቅ ብላ ይዛ እየሄደች ደሃ መንደር ነው፣ ቃው በጣም የሚያሳዝን እንትን ነው፣ የሚያሳዝን ሰፈር ነው። እና ገብታ ምናምን ማየ ተዋወቅ ይወልሽ እሱ እንደዚህ እንደዚህ ብሎ እንደዚህ ያን ትምህርት እኮ ያመጣል እሱ። ውይ ተባረክ፣ እግዚአብሔር ይስጥ መቼም ይሄን የመሰለ ትምህርት ለልጄ ከሰጣት አንተ ደግሞ በጣም የተባረክ ሰው ነው ማለት ነው እያለ በውስጡ አዳምጦት፣ ቃቅም ራሷን እችኩ መጀመሪያ የሰበከችው በራሱ ፍላሽ ራሷን እች የሰበከችው ከዛ እሷ እኔን እኔ ነኝ እያለችው እየተቀላለዱ እናትየዋ ትንሽ ጆሯቸው ወደ ምትን አይልም። በኤስቲ የሚበላ አቅርብለት ምናም ቀረበ። አብሮ እየበላ ምናም፣ ድሃ አይጠላም ደስ የሚለው ባህሉ ደግሞ፣ ልጁ አብሮ ይበላል፣ ያገኙትን ነገር ይበላል። ይሄ እንዲህ አይጠየፍም። በዚህ ነገሩ በጣም ወደደችው እና በፍቅር ወደቀች። እንዲህ መጣ፣ ትናፍቃለች፣ ትናፍቃለች፣ መኪናን ለማምጃኝ ትለዋለች፣ ያለማምዳታል። ከእህቱ ከህቱ ጋር በስልክ አስተዋወቃት። እና በጣም ደስ አላት። የድሃ ልጅ ናት። አዎ በቃ ችግር የለውም። አንድ ቀን እግዚአብሔር ወደ መስመር ውስጥ ያስገባቸዋል። እኔ አንቺ የወንድሜ ሚስት ስለሆንሽ የወንድሜ ጓደኛ የወንድሜ ፍቅረኛ ስለሆንሽ እኔ ኩራት ነው የሚሰማኝ አይዞሽ እያለቻት ሰፈራቸው በኮሪደር ልማት ጠቅላይ ሚኒስቴር አብይ አህመድ ባወጣው ህግ መሰረት ሰፈራቸው ይፈርሳል ተባለ። ከዛ ተነገራት ሲያለቅሱ ምናምን ቪዲዮ ላከላትና እንዴ ታዲያ ለምን ኮንዲሚኒየም አይከራዩም? ኮንዲሚኒየም አከራያቸው ምናምን አለች። እና ኮንዲሚኒየም ባላንድ መኝታ ተከራዩ። የሌለ ላይፍ እቃ ምናምን ተገዛ። ከቤታቸው ቤተ ረፈ እቃ ነበር፣ እሱን አምጥቶ ሰጣቸው። ና በቃ የሚገርም ላይፍ። ከዛ መስገድ መጸለይ ስትጀምር፣ ይሄ ነው እኮ ትክክለኛ ሕይወቴ እኮ ይሄ ነው። እኔ እኮ ድሮንም ድቅስቁስ ያለ ቡዳ ነበር የበላኝ፣ አሁን አገኘሁት ያስኩት ትላለች። እንትና ደስ ይላል። እና እውነትም በትክክል የሚገርማችሁ ሀሳቧ ከፍተዋ የሚገርም ነው በጣም አሪፍ አሪፍ ኮንቴንቶች የሚመጡላት ጥሩ ጥሩ ሀሳቦች ሞዴል የሆነው የመሆን ሀሳብ የላትም፣ ግን አንድ ነገር የማድረግ ፍላጎት አላት። በወቃዲ የሆነ ነገር ማድረግ አለብኝ በላት ትስላለች። ውበቷን እንደ አንድ መሳሪያ ልትጠቀምበት ትፈልጋለች። ሞዴል መሆን ግን አትፈልግም። ውበቴን መሸቀል አልፈልግም ነው የምትለው። እና በፊት መጽሐፍት በማታንብባቸው ጊዜያት መልኬን አይቶ የሚመጣ ወንድ በመጣ ብላ ምናምን ብላ ታስብ ነበረ። መጽሐፍት ጉንቁጭላ ስታነብ ሲደብራት መደበሪያ አልጋ መጽሐፍ ስታይ ደግሞ ራሷን መግዛት ጀመረች። አርፋ ዳቦ እየሸጠች ምናምን በትንሹ ሰርቶ ማደግን እየተማረች መጣች መጽሐፍ ስታነብ። ከዛ ደግሞ አንባቢነቷ ደግሞ እግዚአብሔር አይቶ ደግሞ ረዳት ይህንን ሰው መጣላትና፣ አሁን እንደዛም ሆኖ የሚገርማችሁ ወደኋላ ልመለስና አንድ መሀል ላይ ዘነጋሁት ነገር አለን ሌዝቢያኗ ከቤቷ ከፍታ ስትመጣ ልጅቷ ከመኪና በተደጋጋሚ ትወርዳለች። ሰላም ነሽ ኔት እንዴት ነሽ እንዴት ነሽ የሚጣብ ለአላም ብላት ወደ ዳቦዋ ነው የምትሄደው፣ ወደዛ ወደ የምትሸጠው ዳቦ እዛ ጋር ዳቦውን አስቀምጣ ነው መኪና ውስጥ የምትገባው። እንግዲህ ልጅቷ ዳቦ ማነው ነው የሚሸጥ አለ አለ ብላ ከመኪና ወረዳ ሄዳ ሸጣ ነው የምትመለሰው። እና ሁልጊዜ ሌዝቢያኗ መታ ጋቢና ስትቀመጥ ልጅቷ ከኋላ ወንበር ከጋቢና ወጥታ ከጋቢና ወጥታ ወደ ወደ ዳቦ ነው ምትሄደው። እና እስቲ ከኋላ ተቀመጭ አለቻት። እሺ። ዛሬ እስቲ ቢሮ እንሂድ አለቻት። እሺ፣ አብሮ ሄዱ። ከዛ ዳቦውን ግን ከኋላ ከመኪናው ከኋላ አስቀምጠሁት ነው ከነ እንትኑ ከመኪናው ከኋላ አስቀምጠው ገባ አስቀምጡ፣ ሄዱ እና አውቃ ነው ግን። እንሂድ አለቻት ቢሮ ልታሳያትም አይደለም፣ እያወሩ ለመሄድ ፈልጋ ነው። እስቲ እንዴት ነው የተቀራረባችሁት ንገረኝ አለቻት። በቃ ይኸው አንቺ ጋር ሲመጣ ተወደድን ናቸው ወደድካት? አዎ፣ በጣም ወድጃታለሁ። እን እንዴት አልወደድከኝም እንዴ? እንጃ አልወደድኩሽም አላት። ቆንጆ ነኝ አለችው። አዎ እንዴት አልወደድከኝም? አይ በቃ እሷን ወደድኳት ሌላ ምንም ምክንያት የለም አለችው አላት። እና ለጨዋታ ያክል ነው አገግ አሳቀቻቸው። እ አስደነገጥሽ ን እኮ ሌላ ነገር አስመሰልሽብኝ ብላ ልጅቷ ከኋላ አሳቀች እና ጥርስሽ ያምራል ስትስቂ በጣም ቆንጆ ነሽ መልክሽን አይቶ ከሆነ የወደደሽ ከዛ የበለጠ ደግሞ ሌላ ስብና ሽም ደግሞ ሊወድ ስለሚገባ ማምስተር ጊዜ አዎ፣ መንፈሳዊ ያደረገኝ ቤተክርስቲያን እንዲ ጸበል እንድጠመቅ አደረገኝ። እሱን ከተዋወቁ በኋላ በጣም ብዙ ነገሮችን አወቅ ስ ጊዜ ምን አወቅሽ አለቻት። ውስጥ ያለውን ጠላት ላይ ያለውን የቡዳ መንፈስ፣ በዚህ በቆንጅና በኩል የገባውን የቡዳ መንፈስ እንዳውቀው አደረገኝ። በሕልሜ ማንማን ቡዳ እንደበላኝ በደንብ አየሁት አለቻት። ላ ወደኋላ ዞራ እንደዚህ ምንድነው የምታወሩት? ቡዳ ምና የሚባል ነገር እንደዚያ ነገር ታምናላችሁ እንዲ ምናምን አለቻቸው። በሳቢት እንግዲህ በጣም ስልጡን ዘመናዊ መሆኗ ነው። በእንደዚህ ነገር ምናምን ታምናላችሁ እንዲ፣ አንተ እንደዚህ ነገር የተማርክ መስሎኝ ነበር ምናምን አለችው አለና፣ ገርሞት ቡዳ የለም ነው የምትይው አላት። ሲጀመር ሴጣን አለ እንዲ አለችው አለ። ነገሩ እኛ በራሳችን ሴጣን ሆነን እንዴት ነው እሱ አለ። የለም ምንለው አለ። እንዴት አለችው አይ ይህን ያክል ማ እንድትዘቅጫ አልፈልግም። እንዴ ቤተማርሽ ሰኮንሽ ነጮች ራሳቸው እንኳን ቸርች ከፍተውለት እያመለኩት ፍሪሜሰነሪ ምናምን ምናምን እያሉ ስንት ነገር እያሉ እንዴት እንደዚህ ትያለሽ? ማለት እንደዚህ ኋላ ቀራት ናቸው እኮ አንቺ። ሰልጥነዋል ምታያቸው እንኳን ሰይጣን መኖር ምናምን ነው እያመለኩት ነው እያልኩሽ እኮ። ማለት በዚህ ጉዳይ ላይ አውርተን አናውቅም። እንዴት ይህን ነገር እውቀት እንዳለ እንዴት እስከዛሬ አላየሁም አለችው። እኔ ልንገርሽ አለቻት። እኛ ሰፈር በጣም የሚገርም ሰፈር ነው። እና የህሊና ጸሎት የምትባለ ጸሎት ታውቆታለች። ከኋላ ወዘቶር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደረገው ድረስ ደጋግሞ ደጋግሞ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል፣ አቡነ ሃሮን ገዳም የማቃቸው አባት ምናሉ የህሊና ጸሎት የምትባለዋን ጸሎት በየሶስት ሰዓቱ ሰባት ሰባት ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ የተገለጠልኝ፣ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄ ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል። የማልጠብቀው ነገር ተሳክቶልኛል እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥሩ። ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሪያት መምህር እግዚአብሔር ይስጥህን ያለችኝ፣ አሁን የት መሰላችሁ ያለችው ውጭ ሀገር ነች። ሀገሩን መናገር የማያስፈልግም ውጭ ሀገር ናት። ይህንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ ብቻ ነ የሆነ ነገር ተሳክቶላታል። ምን ነው ሳ ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ እንደዚህ ብሎ ነገሩኝ ብለ ስትናገር፣ ቀጥታ አቡነ ሀሮን ገዳም ነው ሄደ የፈለጉት አለች። ሄደች ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልን ፎቶ ምን አግኝተሽ ነው አልኳት። ያገኘሁትን ማቆኔ ነኝ እግዚአብሔር ይስጥህ። በየሶስት ሰዓት ልዩነቱ ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት፣ ማታ ሶስት ሰዓት። ለምሳሌ ሶስት ሰዓት ከሆነ ሊና ጸሎትን ሰባት ጊዜ ተጸልዋለች ጊዜ ስላላት ነው። እና ይሄንን የሚያደረግ ሰው ለሰባት ቀን ተከታታይ ይሄንን የሚያደረግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት እና ደግሞ ጠዋት አንድ ሰዓት ወይም ሁለት ሰዓት ማለት ነው። በሶስት ሰዓት ይቅርታል። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸልየ ይሄ ልጅ ለመጨረሻ ጊዜ ሳወራ ሰምቶ ነው እንደዚህ ብዬሽ፣ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት እጸልየዋለሁ። በተለይ ግን የህሊና ጸሎት የሚባለውን ጸልየዋልኩት። ለምን ሚጣ ነግረኛለች ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መጥቶኛል አለችኝ። በጥፊ መታሽ? አዎ። አይ እሷ አይደለም መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት። እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ የገመትኩት። እና ይሄን ጸሎት ጸልይ ያልኩት መምህር ለምድ ነው። ይሄን ያዘዝከኛለች፣ ይሄን ስትጸልይልህ ምንድን ነው ያረካት? ስለ ጊዜ አይ፣ ለእሷ ነው ጥፊ የሆነው እንጂ። እና በዛ ውስጥ ግን እመቤታችን በጥፊ የመታሽ ስለ ጊዜ ውይህ እመቤቴ ይቅር ት በለኝ ይህን እየጸለኩኝ የምትለኝ ነገር አረጋለሁ አለ። በቀን ሰባት ጊዜ እየጸለየ ለሰባት ቀን ከምግብ ጊዜ ሱባኤ ምናምናምናም ነገር አይደለም። ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክብሎን የተነሳው መንፈሱ ማነ አዳል ሙት የለኝ አንድ ነኝ አለ። ሰራዊት ስንት ነው? አ ሰራዊት አለ። አንተን አዳሽት የምታንጫጫው ጅን የጫንክ እንደዚህ የምታደርገው አሁን ይነኛል። በጣም ይገርማል። የሚያጠምቁት አባት እራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩና በእሱ ሲገረሙ ሁሉ አይቻቸዋሉ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ጸልዬ እላለሁ። አንዳንድ ጥሩ መጽሐፍ አለ መፍትሔ ስራዬ ምናምን ብለው የሚያጠምቁ እኮ ናቸው። የአንድ ቤተ ክርስቲያን ጥምቀት ጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይሄንን ነው። ያጠምቃሉ ግን ችግር አለባቸው። ሌላ ነገር ይደግማሉ። የምናገሹ ለዚህ ነው እዛ ጋ ጸበል ቦታ ሲጮህ ካዩት ይ ይህን ሸኝልሃለሁ ቤት መጥቻ ጠብቃለሁ፣ እቺን ነገር እንደዚህ አድርጋት፣ እንደዚህ አድርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይህን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው፣ ስ ቸክ አርጓቸው፣ አታጧቸውም። እንደዚህ አይነት አባቶች እና እኛ አባትም ተገርመው፣ በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው፣ ማነ ሲባል አዳልሞቴ ስንት ነ ሲባል አንድ ነኝ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ እና ነጭ ልብስ ገዙላት። ነጭ ካልሲ፣ ነጭ ታይት በቃ በማረባት ምናምን ደስ አይነት ስ አመሰግናለሁ፣ አሳመርከኝ፣ መልአክ አስመሰልከኝ እያለች ገዝተውላት ነጭ የሆነ ለብሳ አስቆርበዋት ወደ ቤት ገባች። እንደ ልዕልት ነው ያዩት። እማማ ራሳቸው በጣም ደስ ብሏቸው፣ አልቆረቡም። እማማ ራሱ ገና ነው ገና ነው። ከዛ እሷ ቆርባ ከገባች በኋላ እማማ እመቤቴ፣ እቺ ትንሽ ልጅ ማለት አንቺ ነሽ፣ በዓታ ማለት አንቺ ነሽ። የሶስት ዓመት ልጅ ሆንሻለ ወደ ቤተ መቅደስ የገባችው የገባሽው። አበቃ እቺ ልጅ ወደ ቤታችን ቆርባ ገብታለች፣ ሁሉ ቆራቢ እንዲሆን እፈልጋለሁ ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ እማማ ታመሙ። እሳቸውም ቆርበ ማለት ነው። ሁሉም ቆረበ ግን ታመሙ። ከባድ ሕመም ታመሙና ተሰበሰበ ለካ እየጸልዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና ከእኔ ወደ ልጆች አሉ። ሄድኩ መምህር ተስፋ እንዳለው ና ወደ እኔ እኔው ላይ ና ና እናውራሉት ከዛ በህልም የት ነው የማድረዋሉ? ፕሮቴስታንት ቸርች ነው የማድረዋሉ። ለምን መና ብለውታላ ከዛ የለመደውን ናምን የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጊት እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልም እንደዚያ ያየው መምህር ምንድን ነው አሉ። ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረጎት እንዳሰበ ነው። እንደዚህ ሊያረጎት ነበር ያሰበው። አዎ፣ ባዶ እግሬን ነበርኩኝ። ጫማ የለኝም። አስታውሳለሁ ስመለከተው ህልሙን እንደገና ደግሞ እንደዛው እያሸበሸብኩኝ እንደዛው ፕሮቴስታንት ቸርች ውስጥ እንትን እያልኩኝ መድረኩ ላይ ግን ልጅ አይደለም የሚታየኝ የቆመ እንጨት ነው የሚታየኛል የቆመ እንጨት እንደዚህ እንጨት እና ሌላ ነገር አይታየኝም ህዝቡ ሁሉ ያብዳል ያብዳል ማብዳለው ያንን ዝ ላይ ነበር የሚያሳየኝ ና ብለው ጠርተዋል ሳቸው ጊዜ ሀው ልጅ አሉኝ በቃ እሱ ና ከልጆቼ እና ወደ እኔ ብለው ተሰብሰብ ብለውት ከሆነ በሉ እንግዲህ ይቻሉት ሰሞኑን ህመም ይመጣ ቦታል ሳቸው ጊዜ አረታ ብሚተኝ ይቻለዋል እንዴ ማዘር እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መደወል አለቦት እኮ። እንደዚህ ለምዝ ሚላሉ ብዬ ከአንድ ዤላቸው ሄልኩኝ። ጸበል ተረጩ፣ በሳምንታቸው ድነው ተነሱ። ከዛ እሳቸው መጮህ ነበረባቸው ማለት መንፈሱ ጮኸዋል አይደለ? ለመጀመሪያም መጮህ ነበረባቸው ማለት ጮሆ መውጣት ነበረበት። ስትል ያርጉ ብያቸው፣ አዳልሙቴና ጠቋር ሄጃለኋል። አሁን የቀረው ማለት ወሰንገላ ነው። ወሰንገላ ደግሞ ለምንድን የቀረው ለልጃቸው ስም አውጭለት ብሎ ወሰን ብሎ ወሰኔ ብሎ ስም ይጠሩት ነበር እና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣልእ በ በዚህ ስማት ትጥርኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው። እና ይሄ መንፈስ ለካ አሁንም አለው ተፈላጊ ነኝ፣ እጠራለሁ፣ እየተጠራሁ ነው ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበሉ አሉ። እርስዎ ደስ ያሉትን ስም ቀይሩለት፣ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም አውጥቼለት